ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ያረጋችሁ እንድጀምሩ በአክብሮት እንጋብዛለን። ለዛሬ ያዝኩላችሁን ዋና ዋና መረጃዎች በማስቀደም እጀምራለሁ። አቶ ጌታቸው ረዳ በፌዴራል መንግስት ውስጥ ወሳኝ ቦታ ሊሰጣቸው መሆኑ ከውስጥ ምንጮች መረጃ ደርሶናል። ጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር ወደ ጦርነት ሊያስገባን የሚችለው ነገር ተፈቷል ሲሉ ተናግረዋል። ዝርዝር መረጃዎችን እንደሚከተለው አቀርባለሁ። እስከ መጨረሻ አብራችሁን ቆዩ። አቶ ጌታቸው ረዳ በትግራይ ክልል ከሁለት ዓመት በላይ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው መቆየታቸው ይታወሳል። በዚህ ወቅት ቀላል የማይባሉ ፈተናዎችን እየተጋረጡ እንደነበር ብዙዎች ይስማማሉ። አንድም ከህወሓት አባላት በጌታቸው ረዳ ስልጣን ደስተኛ ባለመሆናቸው ጌታቸው ረዳ እንደ ባንዳ በመቁጠር በትግራይ ደም እየቀለደ አስነዋሪ ሰው በማለት ያስጨንቁት እንደነበር በራሱ አንደበት ይገልጻል። በሌላ ወገን ከፌዴራል መንግስት የሚመጡለትን መመሪያዎች ተቀብሎ እንዲያስፈጽም ተደጋጋሚ ትዕዛዝ ይሰጠዋል። ከሰሜን በኩል ኤርትራ ከአንዳንድ የሕወሓት ባለስልጣናት ጋር ተገናኝተው ጊዜው አስተዳደሩን ፌዴራል መንግስቱን አሽቀንጥሮ ለመጣል ይዶለትበታል በዚህ ፈታይ ውስጥ ሆኖ ለሁለት ዓመታት ትግራይን አስተዳድሯል። ሰሞኑን የሶስት የትግራይ ጦር መኮንኖች ግድን ተከትሎ የህወሓት ሰዎች ጌታቸው ትግራይን እንዲለቅ አስገደዱት። ጌታቸው ደግሞ እግሬ አውጪኝ በማለት ትግራይን ለቆ አዲስ አበባ ተደበቀ። በዚህ ጊዜ የህወሓት ሰዎች ድል እንዳደረጉ ተሰማቸው ከ ዶክተር አብይ ጋር የህወሓት ሰዎች ውይይት ጀመሩ። በጌታቸው ረዳ ፋንታ ጀነራል ታደሰ ወረደ ስልጣን ያዘ። ከጊዜው አስተዳደሩ የተባረሩት ጌታቸው ረዳ ሰሞኑን አዲስ ሹመት እንደተያዘላቸው ከውስጥ ምንጮች እየወጡ ይገኛሉ። ይህም ስልጣን በአቶ ምስጋኑ አረጋ ተይዞ የነበረው የውጭ ጉዳይ ሚኒስትር ዴኤታ ለጌታቸው ረዳ ሊሰጠው መሆኑን መረጃዎች ደርሰውናል። በሌላ መረጃ ከቅርብ ቀናት ወዲህ በትግራይ ክልል የተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ የፌዴራል መንግስቱ ጣልቃ ሊገባ ነው የሚሉ ወሬዎች እየተሰሙ ቢሆንም ከፌዴራል መንግስቱ ጋር ምንም ይሁን ከሌላ አካል ጋር ወደ ውጭ የሚያስገባ ወደ ጦርነትም የሚያስኬድ ነገሮች በሙሉ ተፈቷል ሲሉ ጄኔራል ታደሰ ወረደ ተናግረዋል። በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም። የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጀነራሉ፣ ግጭቱና ጦርነቱ በውስጣችን ይሆናል ወይም ደግሞ ከውጭ በሚኖር ግፊት ይጀመራል የሚለው ጉዳይ ሊያሳስበን አይገባንም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደስ ወረደ በወቅታዊ የክልሉ ጉዳይ ዙሪያ በሰጡት መግለጫ የፌዴራል መንግስቱ የክልሉ ችግር ለመፍታት በኃይል መፍትሄ ለመስጠት የሚያደርገው እንቅስቃሴም አይኖርም ብለዋል። ይህም ይህም ምክንያት በማድረግ ከውጭ የሚመጣብን ግጭት አይኖርም ሲሉ ተናግረዋል። ምንም አይነት ግጭት ፖለቲካዊ መፍትሄዎችን ሊጎዳ ይገባም ያሉት ጀነራሉ ችግሩ ፖለቲካዊ በመሆኑ ፖለቲካዊ መፍትሄ ብቻ ነው የሚያስፈልገው። በፍጥነት ወደ መረጋጋት የምንገባበትን ሁኔታዎች መፍጠር አለብን ሲሉ አስታውቋል በተጨማሪም ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ወታደራዊ ድርጊት ጋር የሚያያዝ አይደለም ሲሉም ገልጿል በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም ይህም ፈጽሞ የማይሆን ነገር ነው ሲሉም ተናግሯል። የፕሪቶሪያ ስምምነት አደጋ ላይ መውደቅ የለበትም ያሉት ጀነራሉ በውስጣችን ባሉ የፖለቲካ ድክመቶቻችን ምክንያት የተፈጠሩ ችግሮች በሰላማዊ መንገድ እንዲፈቱ እናደርጋለን ብለዋል። ኃይል በመጠቀም ልንፈታው የምንችለው ችግር የለም ሲሉ ገልጿል። ከቁጥጥራችን ውጭ ልናደርገው የምንችለው እኛ ራሳችንን ሲሉ የተናገሩት ጀነራሉ በአመለካከቱ ምክንያት የሚጠየቅ ስጋት ላይ የሚወድቅ ሰው መኖር የለበትም ሲሉም አሳስበዋል። እዚህ ያደረሱን ፖለቲካዊ ችግሮች ናቸው ሲሉ የገለጹት ጀነራሉ በአጭር ጊዜ የሚስተካከሉበትና መልክ የሚይዙበት ሁኔታም ይኖራልም ብለዋል። ጀነራል ታደሰ የውስጥ ልዩነቶችን የመደራደር አቅማችንን አዳክሞታል ሲሉ ገልጸው ጊዜው አስተዳደሩን ማጠናከር እንደ ቅድሚያ የሚሰጠው ጉዳይ ነው ብለዋል። ሌተናል ጀነራል ታደሰ ወረደ ተፈናቃዮቹ ከፍተኛ ችግር ውስጥ መሆናቸው አስታውቀው ፖለቲካዊ ችግሮቻችንን ሳንፈታ መቆየታችን እንደ ትግራይ ከፕሪቶሪያ ስምምነት ልናገኘው የሚገባን ተጠቃሚነት በማረጋገጥ ላይ አሉታዊ ተጽዕኖ አሳርፏል ብለዋል። ከፖለቲካዊ ቀውሱ ከተፈታ በኋላ የተፈናቀሉ ዜጎችን ደህንነታቸው ተጠብቆ ወደ ቀያቸው የመመለሱ ጉዳይ ቅድሚያ ተሰጥቶት እንደሚሰራበትም አመላክቷል። በሕወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለምን ብለዋል። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጀነራሉ፣ አለመቀበልና እንቅፋት መፍጠር፣ አንዱን ወገን አንዱ አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ተግዳሮት እንደነበር አንስተዋል። በውሃት ውስጥ መከፋፈልና የስልጣን ሽኩቻ እየተባባሰ መምጣቱ መቀሌ፣ አዲግራት፣ አዲግ ደምን ጨምሮ የበርካታ ከተሞች ነዋሪዎች ስጋት ውስጥ መግባታቸውን እየተመለከተ ዘገባ ማቅረባችን ይታወሳል። በመቀሌ ውጥረት መባባሱን ተከትሎ በደብረ ጽዮን ገብረ ሚካኤል የሚመራው የዋት ቡድን የመቀሌ ኤፍኤም መቶ አራት ነጥብ አራት እና የከተማዋ ከንቲባ ጽፈት ቤት መቆጣጠሩን ምንጮች ዋቢ በማድረግ ዘገባችን አካቷል። ሁኔታው አስፈሪ ነው ሲሉ የአንድ የመቀሌ ነዋሪ ለአዲስ ስታንዳርድ ተናግሯል። ቀጥሎ ምን ሊከሰት እንደሚችል አይታወቅም በሚል ፍራቻ ሰዎች ገንዘባቸውን በማውጣትና አስፈላጊ የሆኑ ሸቀጦችን በመግዛት ላይ ናቸው ሲሉም አክለዋል። የሸቀጦች ዋጋ በከፍተኛ ሁኔታ እየጨመረ እንደሆነም ነዋሪዎች ተናግረዋል። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። ለእነዚህ አይነት መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘና